ናሰንልሽና ባዣጤነው ደጅ ማስጠናና አረ ጉድ። የመልስ ምልልስ ሩታና ሄርሜላ ሊጨረሱ ነው በአብርሃም ምክንያት ማለት ነው። ጉድ ነው የዛሬው። መቼም ይለያል እንደው እኔ የምላችሁ ካልዳናምት የብዙውን ብዙ ሰው ተቃውሞ እያደረገ ያለው ምንድን ነው? አሁን በአንተ በኩል ቆንጆኔ ብለሃል፣ ትንኝ የመሰለ ጨጓራ መስለሃል። እሩትዬ ለአብርሃም እንሁ አይገባውም፣ ይሄንን የመሰለ ማይክል ጃክሰን ስንት ሴትን ያንጠበጠበ፣ እንዴት እንደዚህ ትለያለሽ ብለው በጣም ብዙ ሰዎች ተቃውሞ እያቀረቡ ነው። እንግዲህ የአብርሃም አድናቂዎች ልጅሽን እንደሰደብሽ ቁጠር፣ እንዴት አብርሃም እንደዚህ ያለሽ፣ አብርሃም የሚዲያው መሪ፣ አብርሃም ጀግና፣ አብርሃም ስንቶቹን የቀየረ እያሉ ተቃውሞ ማትነሳታቸው ታወቀ ማለት ነው። ቤተሰብዬ፣ እንግዲህ ነገሮች ሁሉ እየከረሩ መጥተዋል። ሩታ ሀብቴና ሄርሜላ እንግዲህ ነገሩን ወዲያ ወዲህ እያጠማዘዙት ነው። ባንድ ወንድ ምክንያት አረ፣ ቡና ቡና ቡና ቡና በይኝ፣ ማለዳ ተነስተሽ የጥጡማ ነገር ቀርቶ የለም ወይ? የአሁኑ ሴት ከመጣ ጀምሮ ጥጥ የሚባል እኮ የለም። ተገዝቶ ነው የሚለበሰው። የድሮ እናቶቻችን አያቶቻችን ግን ፈትለው ነው የሚለብሱት። እላችኋለሁ ማለት ነው። በጣም ገራሚ ነው። ማይክል ጃክሰን አረ፣ እነዚህ ልጆች አንድ ሁለት በልልን ከሚጨረሱ ማለት ነው።